በማንኛውም አረባት ሀገር ያላችሁ እህቶቼ ወገኖቼ፣ እመዳም ቤት ያላችሁ ህጻናቶችን የምትይዙ እባካችሁ ጥንቃቄ አድርጉ። በዚች በእህታችን ላይ የደረሰ በእናንተ ላይ እንደደርስባችሁ በእህታችን የደረሰባት ምን እንዳጋጠማት ቪዲዮውን አይተን እንመለስ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የእናንተ ድዋ ያስፈልገኛል። በጣም ነው የእናንተ ድዋ የሚያስፈልገኝ በአላህ ከልባችሁ ዱዓ አድርጉልኝ። በጣም ችግር ላይ ነኝ። አላውቅም የሚፈጠረው ነገር አላውቅም። እና ምንድነው የተፈጠረው? ልጅቷ ገላዋና ጥቤ ህጻን ናት። ገና የሶስት ዓመት ልጅ ናት። ገላዋና ጥቤ ስወጣ ከእጅ ያመለጠችና ማለት ነው። እየሮጠች ስትሄድ ውሀን ስለነበረ ሴራሚክን ስለነበረ አዳልጧ ትወርቃለች ማለት ነው። አዳልጧ ስትወርቅ ጭንቅላቷን የተመጠው ጭንቅላት ዋን እና የተመታው በቃ ማውራት ምናምን አልፈለግም መተኛት ብቻ ነው አልፈለገው እና በኋላ አድርጉልኛላ ከዚህ ውድ እንዲያወጣኝ ልጆቼ ከመቀላቀል ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ኢትዮ ቤተሰቦች እንዴት ናችሁ? ዳና ናችሁ? እግዚአብሔር ይመስገን እኔ በጣም ዳናነኝ እኔ ሰላም ይበዛ የእናንተም ሰላም በያላችሁ በቦታ ብዝዝ ትርፍ ይበልልኝ። ወደ ቻናሌ አዳዲስ የተቀላቀላችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ ከልብ ከልብ አመሰግናለሁ። የምለቃቸው አዳዲስ ቪዲዮ እንድደርሳችሁ ሰብስክራይብ፣ ላይክ አድርጉ። እንዲሁም ለጓደኞቻችሁ ሼር እያደረጋችሁ ወደዚህ ቻናል እንዲቀላቀሉ አድርጓቸው ማለት ነው። ዛሬ እንግዲህ ከመግቤ ላይ እንደሰማችሁትኝ በመላ አረባት ሀገር ያላችሁ እህቶቼ የማዳም ቤት ሆናችሁ ልጆች የምትንከባከቡ ልጆች የምትይዙ እባካችሁ ጥንቃቄ አድርጉ። የዚች እህታችን የደረሰባት አደጋ በእናንተ ላይ እንዳይደርስ ጥንቃቄ ጥንቃቄ አድርጉ። ልጆች መያዝ ትልቅ ኃላፊነት ነው። ከዚህ በፊትም ቪዲዮ ሰርቻለሁ፣ ያያቸው አይታችኋል። የሆነ ህፃኖች ማሽን ውስጥ ገብተው በዛ ላይ ቪዲዮ ሰርቻለሁ የዛሬ ስምንት ወር አካባቢ እንደዛ ማለት ነው። እና አሁንም ጥንቃቄ አድርጎ እንግዲህ ይህን ቪዲዮ እንደሰማችሁትኝ እህታችን ምንድን ነው የደረሰባት ችግር? ያው የሶስት አመት ልጅ ነው የምትንከባከበው። የሶስት አመት ልጅ አጥባ ከጨረሰች በኋላ ያው መሬቱ እንደሚታወቀው ሴራሚክ ነው። እግራችን እርጥብ ከሆነ ያው ያዳልጣል። ለእኛ ለራሱ ልጆች ምን ዝም ብቻ ሳይሆን እኛ ራሱ ጥንቃቄ ማድረግ አለብን። ስናጸዳ እግራችን ደረቅ መሆን አለበት። መሬቱ ያው መስተዋት ነገር ስለሆነ፣ ሴራሚክ ስለሆነ ሊጥለን ስለሚችል ማለት ነው። እንግዲህ እሷ የሚያጋጥማት ነገር ምንድን ነው፣ ሕፃኗን አጥባ ከጨረሰች በኋላ ያው መሬቷ አዳልጧት እንደወደቀች እና ራሷን እንደመታት ነው። እና ያው ዱዓ አድርጉልኝ በጸሎታ አስበኝ እያለች ነው። እና አባካችሁ ጥንቃቄ አድርጎ፣ የአንድ ሰው ችግር ለሁላችንም ይጠቅመናል፣ እንዲንጠነቀቅ የሚያደርገናል ማለት ነው። እና በጣም ከባድ ነው፣ ምክንያቱም ስናጥባቸው ራሱ ልጆች በጣም ይንትን ይላሉ በቃ ከእጃችን ለማምለጥ ስለሚቃጣቸው በተለይ በጣም ህፃኖች ከሆኑ ደግሞ አስቸጋሪ ነው። ህፃኖች ብቻ ሳይሆኑ ያው የአረብ ልጆች በጣም ችለኝተኞች ናቸው። ምክንያቱም ራሳቸውን ችለው እራሳቸውን እንትን ብለው ስለማይታጠቡ እንክብካቤ ስላላቸው አሁን የኛ የኢትዮጵያ ልጆች ብንሆን ያው ሁሉን ነገር ገና ከሶስት ከአራት ዓመት በኋላ ቤተሰብ እንደፈለገን ስለሚለቁን እንደፈለገን ስለምናድግ ያን ያክል ፍሪያት ላይ ላይወርቁ ይችላሉ። ግን የዚ የአረብ ሀገር ልጆች በጣም ችለተኞች ናቸው። እናንተ ተጠንቅቃችሁ እንትን ካልተንከባከባችኋቸው እናንተንም አደጋ ላይ ነው የሚጥሏቸው። እና ጥንቃቄ አድርጉ እባካችሁ፣ ጥንቃቄ አድርጉ ብትችሉ ብትችሉ ልጅ አለበት ቤት ባትቀጠሩ ጥሩ ነው። ግን ደግሞ ኮንትራት መታችሁም ከሆነ ደግሞ ኮንትራት ደግሞ የመጣችሁ ለልጅ ከሆነ ልጅ አሊዝም ማለት መብታችሁ ነው። እና በጣም ከባድ ነው ልጅ መያዝ የእነሱን የአረቦችን ልጅ ልጆች መያዝ ትልቅ በቃ ትልቅ ስራ ማለት የእነሱ ያረቦች ልጆች መያዝ ነው እና ጥንቃቄ አድርጎ ችግር እንዳይደርስባቸው በጣም ከባድ ነው። በጣም በጣም ማለት ነው። ከዚህ በፊትም ብዙ ብዙ ሜዲያ ላይ አይተናል፣ ህፃናቶችን ይዘው ብዙ እህቶቻችን የትም እንደቀሩና እና በአሰሪዎቻቸው እንደተገደሉም ብዙ ብዙ ነገሮችን ከዚህ በፊት አይተናል። ወደ ሚዲያ ላይ እየወጣውን ብቻ ነው፣ ከሚዲያ ላይ እያልወጣም ብዙ አይተናል። ብዙ እህቶች ታፍተው፣ ብዙ እህቶች የት እንዳሉ ሳይታወቁ፣ ምክንያቱም ልጅ የሚይዘው ልጆቹ በ ወይ ወድቀውባቸውም ሊሆን ስለሚችል እና ጥንቃቄ አድርጉ እንደዚህ አይነት ችግር እንዳይደርስባችሁ። በጣም ከባድ ነው ልጅ መያዝ፣ ትልቅ ትልቅ ሀላፊን ነው፣ ትልቅ ከምንም በላይ ማለት ነው። እኔ ልጅ ከመያዝ ስራ መስራት ይሻለኛል እግዚአብሔር ነው የምላችሁ። ምክንያቱም ስራ አረፍም እያላችሁ ቀስም እያላችሁ ልትሰሩት ትችላላችሁ። ግን ልጅ መያዝ በቃ አሁን ወደቀብኝ አሁን ተነሳች አሁን ተኛ አሁን እንደዚህ ከሆነ እያልም በቃ አሜሯችን በሽተኛ ነው የሚሆነው። እና በጣም ትልቅ ኃላፊነት ነው ልጅ መያዝ ማለት ነው እንደዚህ ስታጫውቱ ምንም ስትሉ በብዙ ብዙ ነገር ዕቃ ያላቸው ላይ ሊወርቅ ይችላል። ብዙ ነገር ማለት ነው። ፈጣሪው ግን ከዛ አደጋ ፈጣሪ ይሰውረን። ደግሞ ልጅ የምታንከባከቡ ልጅ እንከባክባችሁ ያለፋችሁ ደግሞ ምን አክል መስዋዕትነት እንደከፈላችሁ ታውቃላችሁ። እና ደግሞ ልጅም መያዝ የምትወዱ ልትኖሩን ትችላላችሁ በዛ አጋጣሚ ያሳደጋችሁም ብዙ ነገር መስዋዕት ከፍላችሁ ብዙ ለመደሞቻቸው ልጆቻቸውን ያሳደጋችሁላቸውም ብዙ ልትኖሩ ትችላላችሁ ማለት ነው። ግን ሆኖም ምናክል መስዋዕት እንደከፈላችሁ ምናክል መከራ እንዳሳለፋችሁ እየታወቀ ነው። እኔ ራሱ አሁን እዚ ቤት በእርግጥ ልጅ የለም። ግን የሌሊጆች እንደዚ ሲመጡ አንዳንድ ጊዜ እንኳን እንደዚ ቁጭ ብዬ ስጨዋት ምን ምናምን ስል በቃ ትልቅ ኃላፊነት ነው የሚሰማኝ እና ከባድ ነው ልጅ መያዝ። ትልቅ የአረብ ሀገር ስራ ከሚባሉ አንደኛ ልጅ መያዝ እና አሮጊቶችን መንከባከብ የእዛው በሉት። አሮጊቶችን መንከባከብ ያው እንደ ሕጻናት ናቸው። እናንተ ወይ የሆነ ስራ ወይ ተኝታለች ብላችሁ አሮጊቷ፣ ወይም እንደዚህ የራሳችሁን ስራ ልትሰሩ ችላላችሁ በዛን ሰዓት ወይ ያቺ አሮጊት ወርቃ ልትሰበርም የሆነ ነገር ልትሆን ትችላለች። በዛን ሰዓት የት ሄደች ነበረ? ስራሽ አደለም ወይ? ሀላፊነትሽ አደለም ወይ? ለምን ጥለሽ ወጣሽ? ለምን እንደዛ አደረግሽ? ተብሎ ብዙ አይነት ችግር ነው የሚደርስብን እኛ አረብ ሀገር ያለን እህቶች ማለት ነው እና ብዙ አይነት ችግር ያጋጥመና ብዙ አይነት ነገር ከልጅ አነሳን እንጂ ብዙ ነገር ያጋጥመና ብዙ ብዙ ነገር ማለት ነው። ግን ትልቁ ነገር ያው የአረብ ሀገር ስራ ትልቁ ነገር እንደሚባለው ያው ልጅ መያዝ ነው። እና ተጠንቀቁ፣ ጥንቃቄ አድርጉ ችግር እንዳይደርስባችሁ። ችግር ካይደርስብን በፊት ነው ጥንቃቄ ማድረግ ያለብን ቅድምም እንዳልኳችሁ ማለት ነው። እና ፈጣሪ ከዚህ አይነት አደጋ ከዚህ አይነት ነገሮች ሁሉ ፈጣሪ ይሰውረን። ወጥቶ ከመቅረት እኛም በጣም ጭንቀት ውስጥ እንወድቃለን። እንደዚህ አይነት ሲያጋጥመን በተለይ ልጆች ይዘን ልጆች ችግር ሲደርስባቸው እኛ ራሱ ያው እንደራሳችን ራሳችን እንደ ራሳችን ልጅ አድርገን እንደ ራሳችን እህት ወንድም አድርገን ስለምንንከባከብ ትልቅ መስዋዕትነት ትልቅ ኃላፊነት ስለተሰጠን እንግዲህ አሰሪዎች፣ በተለይ አረቦች ያው ለእኛ ልጆቻቸውን ሲሰጡን በቃ አምነውን ከራስ ከማታ አምነውን በቃ እንደራስ እንግዲህ እኛ እና እነሱ ላን መሳሰል እንችላለን፣ ግን ባንመሳሰልም አምነውን ሰተውን ሄደው ደግሞ ችግር ሲደርስ የሆነ ነገር ሲያጋጥም በእኛ በህፃናቶች ላይ ትልቅ ከባድ ነው። እኛ ራሱ መስዋዕትነት የተሰጠነውን ነገር ኃላፊነት ሳንወጣ ስንቀር ትልቅ ነገር፣ ትልቅ ኃላፊነት፣ ትልቅ ችግር፣ ትልቅ በቃ የሆነ እንዴት ልንገራችሁ በጣም እኛ ራሱ አሚሮ በሽተኛ አሁን ወደቁብን አሁን እንደዚህ ከሆኑብን በማለት ትልቅ ነገር ውስጥ ትልቅ ኃላፊ ውስጥ እንደገባን ነገር ነው የሚሰማ ማለት ነው እና ጥንቃቄ አድርጉ እህቶቼ። ፈጣሪ ከዚህ አይነት ነገር ይሰውራችሁ፣ እንደዚህ ነገር አይነት ነገር አያጋጥማችሁ። አሁንም ልጆች የምትንከባከቡ ልጆች የምትይዙ ጥንቃቄ አድርጉ፣ ይህ ነገር እንዳይደርስባችሁ። ስታጥቡም ስታጫውቱም ጥንቃቄ አድርጉ። ስታጥቡ ደግሞ ያው ሰራሚኩ የሚታጠብበት የሽንት ቤቱ ገንዳ ራሱ ሊያዳልጥ ይችላል። ጨርቅ ጎዝጉዛችሁ ምን ብላችሁ እጠቡ። ከዛ ደግሞ እዛው ሽንት ቤት አድርቃችሁ እዛው አልቢሳችሁ ብታወጡ ጥሩ ነው። ልጆች እንግዲህ አሁን ደቂቃ እዝጋ ናቸው ስትሉ አሁን ደቂቃ ሌላ ቦታ ነው የምታገኟቸው እና እንደዚህ አይነት ችግር እንዳይደርስባችሁ እንደዚህ አይነት መጥፎ እንዳይደርስባችሁ ጥንቃቄ አድርጉ፣ ውድ ቤተሰቦቼ። ይህን ቪዲዮ ላደረሳቸው ላረብ ሀገር ላሉ እህቶቼ ቪዲዮ እንዲደርሳቸው ተደራሽ አድርጉልኝ፣ ማለት ነው። እንግዲህ ላይክ ሼር እያደረጋችሁ አበረታቱ። ለምታበረታቱ ደግሞ ከልብ ከልብ ነው ማመሰግነው። እንግዲህ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ የሆነላችሁ። ሁላችሁንም በእግዚአብሔር ስም እወዳችኋለሁ አከብራችኋለሁ። ላይክ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁን እንዳትረሱ። አዳዲሶችም ሰብስክራይብ አድርጉ፣ ላልደረሳቸውም ተደራሽ አድርጉ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ባይ ባይ።